ዛሬ ማምሻውን እንግዲህ ያልተጠበቀ መረጃ ነው የተሰማው። በጎንደር ሄሊኮፕተር መውደቋ ተሰምተዋል፣ ከፍተኛ ባለስልጣናትን የጫነች ሄሊኮፕተር እንደሆነ ጭምርም ነው። እንግዲህ ከዚህ ጀርባ ምንድን ነው ያለ እውነታ ነው? ያን በማስመልከትም እንግዲህ የተለያዩ መረጃዎች ስወጡም ተስተውለዋል። አንዳንድ መረጃ ምንጮች እንደሚሉት ከሆነ ሄሊኮፕተሯ የቴክኒክ ችግር ገጥሟት ነው እንጂ አልወደቀችም ይላሉ። ከፊሎቹ ደግሞ ወድቃለች ይላሉ። ሌላኞቹ ደግሞ እንዳው ተቃጥላለች ይላሉ። እንግዲህ በዚሁ እንግዲህ ዛሬ ከፍተኛ ባለስልጣናት የፌደራል ባለስልጣናት ወደ ጎንደር በሚያገኑበት ሰዓት ላይ ዋነኛ መዳረሻቸው ጎርጎራ የሚባል ስፍራ ለመዝናኛነት በዋናነት እንደሚጠቀሙና ለውይይት እንደሚሄዱበትም ነው በዛ ስፍራ የወጡት መረጃዎች የሚያሳዩት። ታዲያስ ዛሬ ጎንደር ካቀኑት ከፍተኛ ባለስልጣናት መካከል አንደኛው የኢፌድሪ ጠቅላይ ሚኒስትር ምክትል የሆኑት አቶ ተመስገን ጥሩነህ ናቸው። ከዚህ በፊት በአማራ ክልል በርዕሰ መስተዳደርነት ሲያገለግሉ የቆዩም አልፎም ደግሞ በፌዴራል ደረጃ የመንግስት ደህንነት እንደነበሩ ጭምርም ነው። በአሁኑ ሰዓት እንግዲህ ከቅርብ ጊዜ ወዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ደመቀ መኮንንን በመተካት እሳቸውን ማስቀመጣቸው የምታወስ ነው። አቶ ደመቀ መኮንን በፈቃደኝነት መልቀቅ ያስገብተው ከምክትል ጠቅላይ ሚኒስትርነት መውጣታቸው የምታወስ ነው። እሳቸውን ይተካሉ ብሎ ካመኗቸው ሰዎች መካከል አቶ ተመስገን ጥሩነህን መሾማቸው የምታወስ ነው። እንግዲህ አቶ ተመስገን ጥሩነ የአማራ ክልል ተወላጆች መካከል አንዱ በከፍተኛ ባለስልጣን ደረጃ እንደሚገኙ የአደባባይ መረጃዎች ናቸው። አቶ ተመስገን ጥሩነ ከስራ ባልደረባነት ባሻገርም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የልብ ወዳጅ እንደሆነ ጭምርም እሳቸውም ጠቅላይ ሚኒስትር አብይ አህመድ በደንብ እንደሚያምኗቸው ጭምርም ነው። ታዲያስ በአማራ ክልል እየተካሄዱ ባሉት ጦርነት ከዚህ በፊት አጠቃላይ ጠቅላይ ሚኒስትር አብይ አህመድ ጎን በመቆምም የሰሜኑ ጦርነት ላይ ዋነኛ እንግዲህ ባለስልጣናት መካከል አንዱ እንደነበረው ጭምርም ነው። ነገሮችን እንግዲህ በኢትዮጵያና በትግራይ ህወሓት መካከል በነበረው ያለ መግባባት ማለት ነው። እሳቸውም በሰዓት ውስጥ ከግንባር በመውረድም ወጣቶችን ሲያነሳሱ አልፎም ደግሞ በጦሩ ጉዳይ አንዳንድ መረጃዎችን ስለዋውጥም የተስተዋሉበት ሁኔታም ነው። ሌላኛው እንግዲህ ዛሬ ካቀኑት ባለስልጣናት መካከል አንዱ የሆኑት በሳቱ የአማራ ክልል ሪሰ መስተዳድር የነበሩት አቶ አገኘው ተሻገር ናቸው። አቶ አገኘው ተሻገር በአማራ ክልል በሳቱ በሰሜኑ ጦርነት የክልሉ ርዕሰ መስተዳድር በመሆን ያገለገሉ ናቸው። በሳቱም እንግዲህ የተጠቀሙበት የአማራ ክልል ተወላጆችን የወልቃይትና የራያ ጉዳይ ያበቃለት ጉዳይ ነው። ከዚህ በኋላ የምነሳ ጉዳይ አይደለም። ይልቁንስ የአማራ ልጆች ሆይ ተነስና ታጠቅ በማለትም በዚህ ንግግራቸውም የበርካቶችን ትኩረት ሊስቡ እንደቻሉ ጭምርም ኋላም ደግሞ ያ ጥያቄ የት ገባ በማለትም ያነሱበት ሁኔታም ነው እየተፈጠረው እሳቸውም ከጊዜያት በኋላ ወደ ፌዴራል በመምጣት ከፍተኛ ሹመት ወይም እድገት በማግኘትም ወደ ፌዴራል መምጣታቸው የሚታወስ ነው። ታዲያስ እነዚህ ከአማራ ክልል ተወላጆች መካከልም እንግዲህ ፌደራል ደረጃ ላይ ከፍተኛ ሹማምንት ላይ የሚገኙ ናቸው። ሌላኛው እንግዲህ ወደ ጎንደር ካቀኑት መካከል አምባሳደር ታዬ አስገስላሴ እንደሚገኙ ጭምርም ነው። አምባሳደር ታዬ አጽቀሥላሴ ወደ ጎንደር ዛሬ ካቀኑት ሰዎች መካከል ከፍተኛ ሹማምንቶች መካከል አንዱ እሳቸው እንደሆኑ ጨምረም ነው። ሌላኛው እንግዲህ በአሁኑ ሰዓት አማራ ክልልን እያስተዳድሩ ካሉት ርዕሰ መስተዳድር እንግዲህ አቶ ይልቃል ከፋለ ወይም ዶክተር ይልቃል ከፋለ በገዛ ፍቃዳቸው መልቀቂያ ከለቀቁ በኋላ በእሳቸው ስፍራ የተቀመጡት በመንግስት የተሾሙት አቶ አረጋ ከበደ ናቸው። አቶ አረጋ ከበደም ዛሬው በዚሁ ጎንደር እንደተገኙ ጨምረም ነው። እንግዲህ አቀባበል ተደርጎላቸዋል። ከፍተኛ ሹማምንቶች እንግዲህ በዚሁ በሄሊኮፕተር ተዋጊ ሄሊኮፕተር ነች እቺ ወደ ጎርጎራ አቅንቷል። እነዛ መካከል እንግዲህ አንዳንዶቹ ማህበራዊ ሚዲያ ላይ ያራገቡ ያሉት አቶ አገኘው ተሻገርና አቶ ተመስገን ጥሩነህ አሉበት የተረጋገጠ ነው በማለትም ሲያሰራጩም ተስተውሏል። ታዲያስ፣ ሌሎች ደግሞ እንግዲህ አንድ ላይ ነው የሄዱት አምባሳደር አስቀ ስላሴ አቶ አረጋ ከበደና የተለያዩ ከፍተኛ ሹማምንቶች ይኖራሉ በማለትም ነው እንግዲህ፣ ምክንያቱም እነሱ ሄዶ እነሱ የሚቀሩበት ሁኔታም የለም። ሄሊኮፕተሯ ብዙ ሰው የሚያስ አቅም እንዳላት ጀምረም ከዚህ በፊትም በተደጋጋሚ ወደዛ ስፍራ የተለያዩ የጦር መኮንኖችን ይዛም ስትንቀሳቀስ እንደነበረች ጭምርም ነው እንግዲህ በርካቶቹ የገለጹ ያሉት። ታዲያ ሄሊኮፕተሯ ወደቀች ወይስ ተቃጠለች በሚሉት ዙሪያ አንዳንድ መረጃ ምንጮች እያሉ ያሉት እንግዲህ ወደቀች የሚሉትም አሉ። ሌሎች ደግሞ ወድቃ አይደለም፣ የቴክኒክ ብልሽት አጋጥማት ነበረ መሬት ላይ አርፋለች ይላሉ። በሕክምና ላይ እንደሚገኙ ጀምረ እነዚህ ከፍተኛ ሹማምንቶች በማለትም ሀሳባቸውን ስገልጾም ተስተውሏል። ሌሎች ደግሞ አይ እንግዲህ በጦር መሳሪያ ተመታ ነው የወደቀችው ፋኖ ነው የመታው በማለትም ሀሳባቸውን ያነሱትም አሉ። ከዛ ሄሊኮፕተሯ ጋይታለች በማለትም ነው ሀሳባቸውን መረጃቸውን እያጋሩ ያሉት ማለት ነው። እንግዲህ አጠቃላይ በዚህ ዙሪያ እውነታው ምንድነው? ባለስልጣናቱ በምን አይነት ሁኔታ ውስጥ ይገኛሉ? በማለትም ነው ሌሎች ደግሞ እያሉ ያሉት ባለስልጣናቱ ሕክምና ላይ ናቸው በማለትም ነው። እስካሁን ድረስ እንግዲህ ሄሊኮፕተሯ በምን እንደሆነ ግን ብቻ አደጋ እንደደረሰባትም ነው የወጡት መረጃዎች የሚያሳዩት መሬት ላይ በሰላም ትረፍ፣ ተቃጥላ ይሆን ምን ይሁን እስካሁን ድረስ የተረጋገጠ መቶ ፐርሰንት መረጃ እንደሌለ ጀመረም ነው እንግዲህ ከስፍራ ወገን እስካሁን ድረስ በትክክል መረጃ እንዳልወጣ ጀመረም ነው። እንግዲህ ይህ በጣም በርካቶችን ያስደነገጠ ክስተትም ሆኗል። በኢትዮጵያ ታሪክ እንግዲህ አብዛኞቹ ባለስልጣናት የተሳፈሩበት ሄሊኮፕተር እንደሆነና አደጋው እንዳው ተቃጥሎ ከሆነ እንግዲህ የመትረፍ እድላቸው በጣም ዝቅተኛ እንደሆነ ጀመረም ነው መረጃዎቹም እየጠቁሙ ያሉት ግን ተቃጥሎ ሳይሆን ምናልባት ከወደቀችም የመትረፍ እድላቸው የሞት እድላቸውም በጣምም ከባድ ነው በዛው ልክ። ምክንያቱም ከአየር ላይ ነው የወደቅ ያለው አይደለም፣ መሬት ላይ ይሄድ ያለው መኪና ራሱ ተገልብቶ ሰውን የምጨርስበት ሁኔታ ነው የሚፈጠረው። ካልሆነ ደግሞ የቴክኒክ ብልሽት አጋጥሟት ወይም ቀስ ብላ የምታርፍበት ምክንያት ከሆነም የመዳን እድላቸውም በጣም ሰፊ እንደሆነ ጭምርም ነው እንግዲህ። አጠቃላይ እንግዲህ እስካሁን ድረስ የደረሱን መረጃዎችን በማስመልከትም ነው ተከታትለን ለናንተ አዳዲስ መረጃዎች ካሉ የምናቀርብላችሁ ይሆናል ማለት ነው። አጠቃላይ እንግዲህ ከፍተኛ ሹማምንት እንዳሉበት ጨምረም ነው በዚች ሄሊኮፕተር ላይ ሄሊኮፕተሯ ግን ምን አይነት የአደጋ አይነት የባለስልጣናት ህይወት ምን አይነት ሁኔታ ውስጥ እንዳለ እስካሁን ድረስ የደረሱን የተረጋገጠ መረጃ ስለሌለን ነው ለእናንተ እንግዲህ ይህ ለማለትም በጣም አስቸጋሪ ነው። የተለያዩ መረጃዎች ናቸው ከስፍራዎቹ እየወጡ ያሉት ማለት ነው። እስካሁን ድረስ እንግዲህ አብሬያቸው የቆየሁት ሚኪ ነኝ። ይህ ሚኪያስ ኒውስ ሌላኛው ቻናሌ ነው። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ደግሞ ሳብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል ወቅታዊና ታማኔ እንዲሁም ሚዘናዊ መረጃዎች ናቸው የሚተላለፉት። ስለዚህ ሰብስክራይብ ማድረግ በፍጹም እንዳይረሳ። ይህንን ቪዲዮ ላይክ፣ ሸር ና ኮመንት በማድረግም ላልሰሙት እንዲደርስ ያድርጉ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት የዓለም ክፍል ሰላም ያቆያችሁ።